ፎሎወር ገብተዋል ብቻ ሳይገጤባ አቦክሻት እሷ እሷና እሱ ነው የሚጫወቱት ና እንዲህ የሚቀጠው ቅጣት ማለት በሌሊት ዘጠኝ ሰዓት ነው። ሶስት ባልዲዋ አላይ ላይ ካለስ ውጭ ወጥቶ ላይ ብላይ ሰባት ሺህ ነው የገባችሁ። በቃ ሰባት ሺህ አበባችን ሳናስሞላ እያወራ እን ከዛ በሰባት ሺህ ነው የገባችሁ። ማርያም ሰባት ሺህ ነው የገባችሁ ከዛ ውሃ ደፋ ና ተንከባለል እዛው መሬት ላይ ውጪ፣ ገብቶሻል መሬት ላይ ውሃ ደፍቶ መንከባለል። ከዛ ቦክሰር አርጠ በውሃ ፊት ላይ አድርገው ወይኔ፣ አሰቃየችው ነው ምል አሰቃየችው። ከዛ እሱ ደግሞ ደግሞ በርበሬ በርበሬ በዘይት ነው ምናምን አደባልቀሽ ፊትፊት ተቀቢያላ፣ ተቀባጭ ረቅጣት ረቅጣት

ሶሲ እና አፍላ ፊልም ላይ ትምህርችኝ አዲስ አመሰግናለሁ። ደንባሪት በጣም ውሸታም ናት። ንጋሪያት ናርዲ ምንድን ነው ያሸች? እሷማ ምንድነው ያስቅሽ? አረ ምንም የሚያስቀኝ እኔ አይ የሚያስቅሽ ነገር ካለ ንገር፣ እኛም ሳሚ ስርዓት እሺ። ከዚህ በኋላ ብሎክ ነው ማረግ። ምን አስተናጋቀሽ? ዝም ብለሽ አታስቸውም። አንቺ ውሸታም! አርባ ምንጭ መጣለው አትምጪ ብላኝ ወላይታ አሳደረችኝ እኮ በጣም አናደደችኝ። እንዴ ይኸውልሽ በቃ አንድ ሰው ነው እንደዚህ ያለ ኢንቦክስ ላይ ሐዋሳ ሄዳችሁ አይደለ አርባ ምንጭስ አትመጡም ወይስ? እኔ ልምጣ አለችኝ ልምጣ አንቺ ጋር ወይስ ትመጫለሽ አለችኝ። አይ እኛ እንመጣለን አልኳት እንመጣለን አልኳት። እኔ እኮ እንመጣለን ማለት ቀኑን አላልኩም ወይ ላይ ታደርኩም። ባንቺ ምክንያት ነው ምትልሽ በረራል መጣይ ነው ፍቅር። እሺ በቃ ነው። አንቺ እኔ ወደ አይመስለኝም ሳስበው ነው። አንቺ ያው የኛ ትንሽ ቆየት ይላል ግን እንመጣለን። አዎ እኮ እንመጣለን ማክሰኞ ነው ጋይስ፣ አፍላ ፍቅር የሚለቀቀው። ለምን ክረሰኒ ደግሞ ትስቂያለሽ? ኧረ አሁንማ እኮ አዲስ አበባ ከመጣሁ ጎዳና ታሳድሪኛለሽ። ይቅርብኝ ያለች ደግሞ ትስቂያለሽ። አሁንማ አዲስ አበባ ከመጣሁ ጎዳና ታሳድሪኛለሽ። ይቅርብኝ። ሁዙናልሽ መሰለኝ ይችላል። ንየ ለፈለፍኩኝ ለሷ። አረ ጋይስ፣ ምንድነው? ታምጣው ጋይስ፣ ምንድነው እኔ ጋ ሰው መጣ። አሁን አንቺ ጋር ስንት ሰው አለ? ደንባሪት ነው ሰማንያ እና እኔ ጋር ተሰላ መስላሱሶ አለ። እሺ ጊዜ ቂጣ ነው። ጊዜማ በጣም ቂጣ ነው። በጣም አሽቃባጭ ቂጣ። በዚህ በዚያ በጣም ጊዜ ዋው ደንባሪት ግን አቡሻ ላይ ፎንቃ አለብሽ ይሉሻል። እዚህ ጋር እናንተ ደግሞ ፎንቃ እንዲ